አርእስተ ዜና የወለጋ አማራዎች ዛሬም ከፍተኛ ጭፍጨፋ ተፈጽሞባቸዋል። በኦሮሚያ ክልል ምስራቅ ወለጋ ዞን ጉቶ ጊዳ ወረዳ ወረጃ እርሶ ቀበሌ በትላንትናው ዕለት በኦነግ ሼኔ ኃይሎች ከፍተኛ ጭፍጨፋ እንደተፈጸምባቸው ታውቋል። በዝርዝር እንመለከተዋለን። በጎጃም ግንባር ሶስት ክፍለ ጦሮች የተሳተፉበት የዳንግላ ከተማ አስደማሚ ግንባር በድል ተጠናቀቀ። የአማራ ፋኖ ብሔራዊ ኃይል ጎጃም ቆጠናና ብስቶች ጠላት ላይ ከፍተኛ ምት አድርሰዋል። ሌላኛው መረጃችን ነው። በጎጃም ቀጠና ህዝባዊ ውይይቱ ተጠናክሮ ቀጥሏል። የቀን ጌታ የወፍታዊ ንጉሴ ክፍለ ጦር የንጉስ ተክለ ሃይማኖት ብርጌድ ከውጊያ ጎን ለጎን በሚያስተዳድራቸው ቀጠናዎች እየተንቀሳቀሰ ህዝባዊ ውይይቶች ማድረጉን አጠናክሮ ቀጥሏል። ሌላኛው መረጃችን ነው። ወዳርማጅ ተመልካቾቻችን የብልጽግና ምራሹ የብርሃኑ ጁላ ሰራዊት በንጹሐን ላይ ጭፍጨፋ እያደረገ ስለመሆኑ ሰምቷል። የአማራ ብሔራዊ ኃይል በወሎ ቀጠና ላስታ ሳምነኮር ከሚንቀሳቀስባቸው ቦታዎች በላስታና ግዳን ቀጠና ላይ የፋኖን የምትመቋቋሚ ያቃተው የአገዛዙ ዙፋን ጠባቂ ኃይል በንጹሐን ላይ አሰቃቂ ጭፍጨፋ ፈጽሟል ተብሏል። ውድ የፋኖ ዳይል ቤተሰቦች ተመልካቾቻችን፣ ቀደም ሲል የሰማችኋቸውን አበይት የእለቱ መረጃዎች በዝርዝር እየተመለከትናቸው ቆይታ እናደርጋለን። እናንተም እስከ ፍጻሜው ድረስ በመቆየት ዝርዝሩን እንድታደምጡ አክብሮታዊ ግብዣችን ነው። እስከዚያው ግን ዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ በአማራ ህዝብ ላይ የታወጀው የዘር ጭፍጨፋ መንግስት ምር እልቂት ለዓለም አቀፉ ማህበረሰብ እንዲደርስ የበኩላችሁን አስተዋጽኦ እንድታደርጉ በአክብሮት እንጠይቃችኋለን። ወደ ዝርዝር መረጃዎቹ ተሸጋግረናል። የወለጋ አማራዎች ዛሬም ጭፍጨፋ ተፈጽሞባቸዋል። በኦሮሚያ ክልል ምስራቅ ወለጋ ዞን ጉቶ ዳውረዳ ወረዳ አርሶ ቀበሌ ትላንት ሰኔ 9 ቀን 2017 ዓ.ም የኦነግሸኒ ኃይሎች በከፈቱት ጥቃት በርካታ ቁጥር ያላቸው የአማራ ተወላጆች በአሰቃቂ ሁኔታ መገደላቸው ተሰምቷል። የጭፍጨፋ የተፈጸመው በአካባቢው ሰፍሮ በነበረ ራሱን መከላከያ ሰራዊት በሚል የሚጠራው የአገዛዙ ኃይል ማህበረሰቡን የእንጨት ዱላ እንኳን እንዳይዝ አድርገው ትጥቅ ካስፈታ በኋላ በድንገት ቀጠናውን ለቆ በመውጣቱ ነው ሲሉ ከጥቃቱ በተአምር የተረፉ የአካባቢው ነዋሪዎች ገልጸ ገልጿል። በመከላከያ ስም የሚንቀሳቀሰው ኃይል የአማራ ተወላጆችን እያሳደደ ትጥቅ ያስፈታል። ኦነግሸኔ የሚሉት የአገዛዙ አባሪ ኃይል ደግሞ የመከላከያው ነገር እየተከተለ ህጻናትና አረጋውያንን ሳይቀር በጅምላ ይጨፈጭፋል። በጉቶ ጌዳ ወረዳ ወረጃ አርሶ ቀበሌ ትላንት ሰኔ 9 ቀን 2017 የተፈጸመው ጭፍጨፋ በአማራዎች ላይ ሲሆን ያገዛዙ ሰዎችም በቅርቡ ተፈናቅለው በመጠለያ የነበሩና ወለጋ ሰላም ሰፍኗል በሚል ከመጠለያ አስወጥተው ዳግም ወደ አካባቢው እንዲሰፍሩ ያደረጓቸው ናቸው በዚህ አካባቢ የሚኖሩ አማራዎች ከዚህ ቀደም በተከፈተባቸው ጥቃት በርካታ ሰዎች የተገደሉ ሲሆን ከጥቃቱ በተአምር የተረፉት ደግሞ ከጥቃቱ በተአምር የተረፉት ደግሞ ከቤት ንብረታቸው ተፈናቅለው በአማራ ክልል የተለያዩ አካባቢዎች ተጠልለው ነበር እነዚሁ ተፈናቃይ ወገኖች ወራት በፊት በአስገዳጅ ሁኔታም ወደ ተፈናቀሉበት አካባቢ እንዲመለሱ ተደርገዋል። ወደ አካባቢያቸው ከተመለሱ በኋላም ራሳቸው እንዳይከላከሉ ራሱን መከላከያ ሰራዊት እያለ የሚጠራው የአገዛዙ ኃይል ከእንግዲህ እኛ አለንላችሁ፣ ምንም አይነት የጦር መሳሪያ መያዝ የለባችሁም በሚል የእንጨት ዱላ እንኳን እንዳይዙ ካደረጋቸው በኋላ በድንገት አካባቢውን ለቆ መውጣቱን ነው የአካባቢው ነዋሪዎች የገለጹት። ይህ በሆነ ከቀናት በኋላ የኦነግ ሼኒ ኃይል ወደ ቀበሌው በመግባት ሕፃናትና አዛውንቶችን ጨምሮ ያገኛቸውን በሙሉ ባሰቃቂ ሁኔታ በጅምላ እንደጨፈጨፋቸው ማለታቸው ከጥቃቱ በተአምር የተረፉት የአካባቢው ነዋሪዎች ጨምረው ገልጸዋል። በትላንቱ ጥቃት የተገደሉትን አስክሬን ማንሳት አልቻልንም በቅርቡ ከመጠለያ ጣቢያ ተመልሰን ዳግም የሰራነው መኖሪያ ቤታችንን በእሳት ተቃጥሏል እኛም ህይወታችንን ለማትረፍ ወደ አጎራባች አካባቢዎች ሽሽት ላይ ነን ሲሉ ነው ነዋሪዎቹ ስለ ሁኔታው ያስረዱት ህይወታቸውን ለማትረፍ ከሚሸሹት መካከል በተባራሪ ጥይት የተመቱ በርካታ ሰዎች ስለ መኖራቸው የተናገሩት የአማራ ተወላጆቹ የሚመለከቱ አካል በአስቸኳይ ካልደረሰልን ሁላችንንም እናልቃለን ስለዚህ እባካችሁ የቀረነውን አትርፉን ሲሉ የተማጽኖ ጥሪ ያስተላልፈዋል የጥቃት ከመፈጸመው ቀደም ባሉት ቀናት የኦሮሞ ምሁራንና የሚዲያ ባለሙያዎች በኦሮሚያ ክልል የሚኖረው አማራ ላይ ዳግም የዘር ማጥፋት እንዲፈጸምበት በተለያዩ የማኅበራዊ ትስስር ገጾቻቸው ቅስቀሳ ሲያካሂዱ ነበር ሲል የዘገበው መረብ ሚዲያ ነው። በዚህ ወደ ጎጃም ግንባር መረጃዎቻችን እንሸጋግራለን። በጎጃም ግንባር ሶስት ክፍለ ጦሮች የተሳተፉበት የዳንግላ ከተማ አስደማሚ አውደ ግንባር በድል ተጠናቋል። የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና በስቶችም ጠላት ላይ ከፍተኛ ምት አድርሰውበታል። የጎጃም አገው ምድር ሶስተኛ ክፍለ ጦር የቤት ወደድ መንገሻት ቲከም አምስተኛ ክፍለ ጦርና የባህር ዳርና አካባቢው የሚንቀሳቀሰው የአንደኛ ክፍለ ጦር በተሳተፉበት እጅግ ድንቅ ወታደራዊ ጥበብ የተሞላበት የተሳካ ኦፕሬሽን ዳንግላ ከተማ ላይ ተሰርቷል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠናት ጥምር ጦሮች በሰሩት ኦፕሬሽን የስርዓቱ አገልጋይ የነበሩና ማህበረሰባችንን ሲያሳቅቁ የነበሩ ባንዳዎች በልዩ ኦፕሬሽን ውስጥ እስከ ወዲያኛው የተሸኙ ሲሆን አድማ ብተና ፖሊስና ሚሊሻ ለወሬ ነጋሪ እስኪቀሩ ድረስ ተደምስሷል። ዳንግላ ከተማ ላይ ማህበረሰቡን በማሳቀቅና የተለያዩ ግፎችን በመፈጸም የሚታወቁት ኢንስፔክተር ያለው፣ ኢንስፔክተር ወርቅነህና አይሸሽም ቄሴ የተባሉ የአገዛዙ ከፍተኛ አመራሮችም በንስሮቹ ተደምስሰዋል ነው የተባለው። በዚህ መሰረት ከጠላት ሁለት ብሬን 37 ክላሽ አንድ ሽጉጥ የተማረከ ሲሆን የሟችና ቁስለኛ ቁጥር ለመቁጠር እስከሚታክት ድረስ ነው እርምጃ የተወሰደው ተብሏል። መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ይበልጣል የእውነቱ ነው። በጎጃም ህዝባዊ ውይይቱ ተጠናክሮ እንደቀጠለ ነው። የቀንጀታ የወፍታ የንጉሴ ክፍለ ጦር ንጉሥ ተክለ ሃይማኖት ብርጌድ ከውጊያ ጎን ለጎን በሚያስተዳድራቸው ቀጠናዎች ሁሉ እየተንቀሳቀሰ ህዝባዊ ውይይቶችን እያደረገ ይገኛል። ከግንቦት አምስት ቀን ጀምሮ እስከ ሰኔ 8 2017 ዓ ድረስ ለተከታታይ ቀናት ከየጥጃን እና አባ ገሪማ ቀበሌ ማህበረሰብ ጋር የብርጌዱ ሰብሳቢ ፋኖ መለሰ ሽታውና የብርጌዱ የህዝብ ግንኙነት ኃላፊ ፋኖ ባየሽ ፍራው ሰፊ የሆነ ውይይት አካሂደዋል። በውይይቱ ላይም ተሳታፊዎች አገዛዞ ምር አስጠባቂ ሰራዊት ባለበት ቀጠና ስንሄድ የሚደርስብን እንግልትና ስቃይ ከባድ ነው፣ ፋኖ ባለበት ቀጠና ደግሞ ሰላማችን ተጠብቆ ክብር አግኝተና ያለ ነው ብለዋል። ከዚህ በተጨማሪም አባቶቻችን በጦር በጉራዴ እንዲሁም በውጅግራ ተዋግተው አስከብረው ያቆዩትን ሀገር እኛም ልጆቻቸው በጋራ ይህንን ወራሪ ስርዓት አስወግደን ነፃ የሆነች ሀገር ለልጆቻችን ልናወርስ ይገባልም ብለል ትግሉ የፋኖ ብቻ አይደለም፣ ሴት ወንድ ሳይል የምለው አማራ ነው ማንነታችን ለማጥፋት ቤታችን ድረስ የመጣ ወራሪ ኃይል በልኳ ናግረን ልንመልሰው ይገባልም ብሏል። የስድስተኛ ክፍለ ጦር የንጉሥ ተክለ ሃይማኖት ብርጌድ የህዝብ ግንኙነት መምሪያ ኃላፊ ይፋ ባደረገው መረጃ መሰረት ለዛሬ እኩለቀን መረጃችን ካካተትናቸው የመጨረሻ መረጃዎች መካከል ያደረግነውን የወሎ ግንባር መረጃ እንነግራቸዋለን። በወሎ ግንባር የአገዛዙ ላይ የሚደርስበትን ከፍተኛ ተከትሎም ንጹሐንን መሰረት እያደረገና በእነሱ ላይ ያነጣጠረ ጥቃትን እየፈጸመ ይገኛል። የማራፋኖ ብሄሮ ኃይል የወለው ቤት አማራ ላስታ ሳምነ ኮር ከሚቀሳቀስባቸው ቦታዎች ላስታና ግዳን ቀጠና ላይ የፋኖን ምትመቋቋም ያካተው ያገዛዙ ፋናስ አስጠባቂ ሰራዊት ንጹሃንን ባሰቃቂው ሁኔታ ጨፍጭፏል ተብሏል። ሰኔ 7 ቀን 2017 ለተቀዳሚ ከረፋዶ አራስ ሰዓት ገደማ ከላሊበላ ከሙጃ ማርያምና ከይባርት ሰባስቦ የመጣውን መከላከያ ተከዘይ ክፍለ ጦር ፋኖች በደፈጣና በመደበኛ ውጊያም ከባድ የሆነ ሽንፈት ያከናነቡት ሲሆን በዚህ ድብሳቸው ያገዛዙ ጦር በላስታውረዳ 021 ጠፈላማይ ቀበሌ ላይ በመግባታቶ በራቸው ሰጠዬ አርሶ አደር እና የአምስት ቤተሰብ አስተዳዳሪ አቶ ብርሃኑ ሲሳይ፣ አርሶ አደርና የሶስት ቤተሰብ አስተዳዳሪ አቶ አበበ አስቆ፣ አርሶ አደርና የስድስት ቤተሰብ አስተዳዳሪ የነበሩት እንዲሁም ተሆር ስላሴና አስተርታሪ ጊዮርጊስ አገልጋይ ካህን የሆኑትን ዲያቆን ደረጀ መላኩና ዲያቆን መልካሙ መለሰን ቅዳሴ ቀድሰው ሲወጡ ከኢትዮጵያዊነት ሞራልና ስነ ልቦና ባፈነገጠ መልኩ ቄሱም መነኩሴውም መልክዓ ምድሩም አብሮ እየተዋጋ ነው በማለት በራሱ ዜጋ ላይ ጭካኔ በተሞላበት ሁኔታ በጩቤ በማዕረድ አፍንጫቸውን በመቆራረጥ አይኖቻቸውን ጎልጉለው በማውጣት ኢሰብአዊ በተሞላበት ሁኔታ አምስት ንጹሐንን በሚዘገን መልኩ ጨፍጭፏቸው ሄደዋል ተብሏል። በተያያዘ ዜናም የላስታ ሳምነ ኮሩ በአንታባተ ክፍለ ጦር ደጃዝማች ዋግ ሹማር ማሱ ሻለቃ የተቃጣበትን ከበባ በመስበር መውጣቱ ነው የተሰማው። ሰኔ 8 ቀን በመቄት ወረዳ ርቢት ሚካኤል ላይ ሻለቃ ህዝብን እያወያየ ባለበት ከፍላቄት ከጋሽና ናና የመከላከያ ኃይል የመጣ ቢሆንም ቀድሞ መረጃ እየደረሳቸው ነበልባሎቹ ቦታ በመያዝ ከጋሽና ብሬንና ስናይፐር በፓትሮል ጠምዶ የመጣውን ኃይል ብሬን ተኳሹን ቀድሞ በመምታት ሲበታትኑት በጋላደጀና ገጣጤት ተራራ አድርጎ ሲፈርጥጥ አራት ሙት ሁለት ቁስለኛ ይዞ ተመልሷል። በዚህ የተበሳጨው የአገዛዙ ዙፋን አስጠባቂ ኃይልም ህዝቡና ባህር ዛፍ ላይ የድሽቃና የከባድ መሣሪያ ውርጅብ ሲያር ከፈክፍ ውሏል ብለዋል። በሌላ አቅጣጫ በዚሁ ቀጠና ስነ ስምንት ቀን አመሻሽ ከጋሸና ወደ ጣጃ ሁለት ሲኖ አንድ ሁለት ፓትሮልና አንድ ዙ 23 ይዞ የመጣው ኃይል ጅግራ መጫሪያ ከምትባል ቦታ ላይ ደጃዝማች ዋክሹም አድማሶች ሻለቃ ሶስተኛ ሻምበል ደፈጣ በመያዝ አይቀጡ ቅጣት በመቅጣት ወደ መጣበት ጋሸና ከተማ አስኮብልለውታል። በዚህም የተበሳጨው እፉኝት ሁለት ንጹሐን የጣጃ ከተማ ነዋሪዎችን እየደበደበና እያንገላታ ይዞ ሄዷል ብሏል። በሌላ ዜና መንበረ ስልጣኑ ከእጁ የወጣ መሆኑ የተረዳው የብልጽግናው አገዛዙ ንጽሐንን እያፈሰ በግዳጅ ወደ ማሰልጠኛ እየወሰደ መሆኑ ተገልጿል። ሰኔ ዘጠኝ ቀን በላስታ ቅዱስ ላሊበላ ከተማ ከጠዋቱ ሁለት ሰዓት ጀምሮ ጎዳና ላይ የሚገኙ ወጣቶችን በግዳጅ እያፈሰ ወደ ማሰልጠኛ ካምፕ ለመውሰድ በዝግጅት ላይ ነበር ተብሏል። ከታፈሱ ወጣቶች መካከልም ተማሪዎች፣ የቀን ሰራተኞች፣ ከገጠር የመጡ ወጣቶችና የአብነት ትምህርት ተማሪዎች እንደሚገኙበትም ታውቋል። በመጨረሻም በዚሁ ቀጠና ላስታ ቅዱስ ላሊበላ ከተማ ላይ ማህበረሰቡና የከተማው ነዋሪ አላስፈላጊ ወጪዎች እየተዳረገ በመሆኑ የብልጽግና ፓርቲ ከ10 ሚሊዮን በላይ አባል አለኝ በአፍሪካ ግዙፍ ፓርቲ ነኝ የሚለው ዲስኩሩ የተጋለጠበት እውነት እንዳልሆነም የተረጋገጠበት ድርጊት ተፈጽሟል። በመጀመሪያው ዙር እርዳታ ልትመዘገቡ ነው በማለት እያንዳንዱን የከተማ ነዋሪ በነፍስ ወከፍ መቶ ብር ያስከፈሉ ሲሆን በሁለተኛ ዙር ደግሞ ሰላሳ ብር ካስከፈሏቸው በኋላ ለእያንዳንዱ ግለሰብ እየሰጧቸው ደረሰኝ የብልጽግና ፓርቲ አባልነት መዋጮ የሚልና ብልጽግና ላይ ላዩ ሲታይ ብልጭልጭ ውስጡ ሲመረመር ባዶ የሆነበ በትና ራቁቱን የቀረበበት ተግባር መፈጸሙ ታውቋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ኃይልና ተጋድለው ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል የወሎ ቤት አማራ ላስታ ሳምነኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያበይነው መረጃዎቹን አጠናቅረው ለሚዲያችን የላከልን። ወደ ፋኖ ዳይሊ ቤተሰቦች አድማጮች ተመልካቾቻችን የእኩለ ቀን የዛሬ ልዩ መረጃ ጥንቅራችን በዚሁ ተጠናቋል። አብራችሁን ስለቆያችሁ እጅግ አድርገን ነው የምናመሰግነው። አድማጮች ተመልካቾቻችን አመሻሽ ላይ አዳዲስ መረጃዎችን አጠናቅረን እንገናኛለን። እስከዚያው ድረስ ግን በያላችሁበት በቸር እንድትቆዩ ተመኝተናል። ሰላም ለእናንተ።